አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች፣ እንዴት አዳራችሁ? እንዴት ስቆያችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዙ ትበልኝ ውዶችዬ፣ ማለት ነው። እንዴት አዳራችሁ? እንደ ሰዓት አቆጣጠራችሁ ትላላችሁ በድጋሚ ማለት ነው። ሰላም ነው አለን፣ አልሐምዱሊላህ። ጠፋሁ ጠፍቻለሁ ጠፍቻለሁ ትላላችሁ። ለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ያው ሰሞኑን ቢዚ ቢዚ ሆኜ ነው ጥፍት አልኩኝ። አዎ ተናፍቃችኋን ትላላችሁ ማለት ነው። እና ለማንኛውም የስራ ጉዳይ ሆኖ ነው። ስራ ነው፣ ስራ ነው ትላላችሁ ማለት ነው። ያው እንግዲህ ተፍ ተፍ ብዬ ዛሬ መጥቻለሁ ማለት ነው። እንግዲህ ዛሬ እጅላችሁ የመጣሁት ያው እንደተለመደው አፍላ ፍቅር ነው ማለት ነው። አፍላ ፍቅርን እንግዲህ ዘና ፈታ ያለበት አስተማሪና ቁም ነገር አዘል እንደ ነው በስኩል ላይ የላይፍ ላይ እንደው ፍቅር ምን ያክል ያዋጣ ያዋጣም የሚለው ሂሳብ ያወራረድን ያክል ጭምር ነው ማለት ነው። ስለዚህ ዝደርሰና ዛሬ ነገ እንግዲህ ይተናን አላህ ወአለ ማለት ነው። ስለዚህ አዲስ የሆናችሁ ለዚህ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ሼር ላይክ በማድረግ እንጀምሩ አበረታቱኝ። እንዴት ነው ወደ እናንተ ስም መጠው ስጀመር እናንተ ላይክ የለ ሼር የለ ትላላችሁ ማለት ነው። ደብሮኛ ደብሮኛን ደብሮኛን ደብሮኛን ደብሮኛን ከማለቴ በፊት ማለት ነው እናንተ ላይክ ሼር አድርጋችሁ አስደስጡኝ ማለት ነው። እና እንግዲህ ዛሬ ጅላችሁ የመጣ ሆታ አፍላ ፍቅር አንድ መቶ አርባ አምስትን ነው ማለት ነው። ስለዚህ በደንብ ተከታተሉኝ ጊዜ ባለፈው ሳምንት ያቋረጠው ጸጋ ሲከታተሏት ነበረ ማለት ነው። ሱሲና እንትና

አለን ማስተር ቹቻን አሰልጥኝን ብለን የማስተር ቹቻን ስልጠና ይዘን ነው የምናሳያት፣ ብለው ፎክረው ስፖርት እየሰሩ ነው እንግዲህ ምን እንደሚሰጥ አላቅም ውግደ አቡሻ ዳትራ ደሞ ኳስ እየተጫወቱ እያለ ያው የሆነውን ነገር ይነግራታን። ከዛ ፒያር እንደዚ ሲያደርግ እንደዚ ሚላታን ይወንዳል ልጫያ ላይ ሚኪን ሲሳደብ ከዛ ሷ ደሞ ያው ፒያር በማለቱ እንዳት ተስማማች። በትና ድጋሚ ፒያር እንዳይላት እንዳይላት ተስማምቶ ነበር የታረቁትና ድጋሚ እንደማትቀየር ተናግሬ ነበር ብላ ያው አኮፋ ሄዳለች ማለት ነው። ያሁን አቡሻም እንግዲህ ጓገጭ ብትል ምንም አላደርግም፣ ጥፋቱ የሱ ነው። ጸጥ ብሏል ማለት ነው። ለማንኛውም ፒያሩ እናንተና ስፖርት ሰሩ ጉድ ነው፣ የነገር ማፍያ ነው ብለዋል ማለት ነው። በዚህ በኩል ደግሞ ቀስቴ

ለማንኛውም ቁራሌው ማለት ነው። ያው በየቀኑ ጉቦ አንዳንድ ሺ ሊሰጥ ሁለ ሁለት ሺ በአምስት ቀን ውስጥ አንድ ሺ ሊሰጥ ማለት ነው። ሁለ ሁለቱ በቶ ብር እንዲጥል አዞታን ማለት ነው። እሺ ብሎ ታሳቡ ተስማምቷን ማለት ነው። ያው እንግዲህ መጨረሻ ላይ ያው አተስማማም ብሩና ያው አልፈረምም አለ። አልፈረምም ካልክለምንሰጣለ

ፍቅረኛው ወን እንደዚህ በሚያደርግ ጊዜ ያው እንትን እያለች ነው፣ እና ጉልጸባ ያስወጣት ብሎ አካኬ ዘራፍ ስጥ ለአንተ ጎ ገንዘብ ስላለ ብቻ አይደለም ማለት የፈለግከውን ነገር ማድረግ ትችላለህ፣ ባለ ሀቅም ብሎ አረጋግቶ ወደዛ መልሶታን። እንግዲህ ያሪፍ ደግሞ በገዛላት ቀሚስና ጫማ ሸክ ሌላ ማለት ነው። ቀጭቋ ቀጭቋ እያለች ቤዝቲ እንግዲህ ወደ ያሬድ ሄዳለች ማለት ነው። ቹቻም ጃኬቷን ለብሳ እና ቱቷን ለብሳ ሄዳለች ማለት ነው። በዚህ ቅስፈት እንግዲህ በጣም ያሬዶ ደስ ብሎት በጣም በጣም ብዬ ነገራቸው። በጣም ደስ ብሏቸዋን። በነገራችን ላይ ሁሉ ከዛ ምንድ ነው ነገሩ ሚስጥሩ ሲል እሱማን በቃ ነገራ ነገሩ ሚስጥሩ እንደዚህ ነበር ብሎ እያዋገዋል ማለት ነው። እንዲህ እንዲህ ነበረ እንዴት ነው የምቻ ነው የምችም ብሎ ይጠይቀዋል። በቃ ብሎ ይፈታል ማለት ነው። ይሄኛውም ከዛ በቃ ያሬዶ ሚስቱን ይቀበላል። በቃ ሚስቱ ጋር ደብዳቤ ከልብሱ ጋር ነበረው። ይሄ ልብስ ሆነሻ ላይ አላቅም ቤዝቴ ግን ከሆነሽ ፍቅራችን ልክ መሆኑን ኦኬ ልክ ካልሆነሽም ፍቅራችን ልክ አልነበረም ብለሽ ውሰጂው ወስደዋለሁ ብሎ ግን ልብሱ ልክ ነበር፣ ጫማውም ልክ ነበረ። ቤዚቲ ወይም ቅድቅር ሽቅርቅር ብላ የሚቁመ ተመለሉ ማለት ነው። ቀጭ ኳያ ላ ይሄዳለታለች ማለት ነው። እሱ ተቀብሎ በቃ ትንሽ ከተረጋጉ በኋላ ወደ በርገሩ ቤቱ እየጓዙ ነው ማለት ነው። ጸጋ ደግሞ በዚህ ክስተት ቹቻ እየደበደበቻት እንደነበረና እስከዛሬ ተነስሐ ግቢ እንደምትላት ያው በጃኬቱ አማካኝነት እንድታስታውስ ተገዳለች ማለት ነው። ማንኛውም ይሄን ይመስል ነበረ። ለዛሬው የነበረ ቪዲዮ ሰብስክራይብ፣ ላይክ፣ ሼር ሼር አድርጉ ኔክስት ይላችሁ።